ሰላም ሰላም፣ እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ ብያላችሁ። በሰላማችሁ ይብዛ። ዛሬ እንደተለመደው በአንድ ጠቃሚ ርዕስ መጥቻ አለሁ። በዚህ ቪዲዮ አብረን የምናየው የዶሮ ስጋ እጅግ አስደናቂ የሆኑ የጤና በረከቶችን አብረን እንማማራለን ማለት ነው። ከዛ በፊት ግን እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራብ ያደረጋችሁ ቪዲዮ እንዲጀምሩ ስልጠይቃለሁ። ወደ ቪዲዮ እንሄድ። ወደ ዋናው ሀሳቤ ስገባ እንግዲህ የዶሮ ስጋ ከሌሎች የስጋ አይነቶች ጋር ሲወዳደር ዝቅተኛ የሆነ የኮሌስትሮል ይዘት፣ ዝቅተኛ የሆነ የካሎሪ ይዘት እና ከፍተኛ የሆነ የፕሮቲን አይነት ወይም ደግሞ አሚኖ አሲዶችን ይዟል ማለት ነው። ስለዚህ ዝቅተኛ የቅባት መጠን መኖሩ ደግሞ እጅግ በጣም ተመራጭ ያርገዋል ማለት ነው። በተለይ ደግሞ የደም ስሮቻችን በኮሌስትሮል እንዳይሞሉ እና አጠቃላይ ልብ ጤናችን በጣም ተመራጭ የሆነ የስጋ አይነት ነው ማለት ነው። የዶሮ ስጋ እንደሚታወቀው እንግዲህ ከፍተኛ የሆነ የአሚኖ አሲድ ይዘት ወይም ደግሞ የፕሮቲን ይዘት ስላለው አጠቃላይ ማስላችን ኮንስትራክት ያረጋል ቢውልድ ያረጋል ሪፔር ያረጋል ማለት ነው። በተለይ ደግሞ የተጎዱ ማስሎች ካሉ የተጎዱ ትሾች ካሉ እነሱን ሪፔር እንዲሆኑ ሪጀነሬት እንዲሆኑ ያደርጋል ማለት ነው። ሌላው ደግሞ እንደሚታወቀው የዶሮ ስጋ ሲኒኔምን ይዟል። ሲኒኔም ደግሞ እንደሚታወቀው ኢሚኒቲ ላይ ትልቅ ፐርፐዝ አለው ማለት ነው። በተለይ ደግሞ ኢሚኒቲያችን ቦስት ያደርጋል ብዙ ጊዜ ሰሊኒየም ያላቸው ምግቦች አዘውትሮ በመጠቀም የበሽታ መከላከል አቅማችን እንዲጠነክር ያደርጋል። እንዲሁም ብዙ ጊዜ ኤክስተርናሊም፣ ኢንተርናሊም ሊከሰት ከሚችለው ችግር ራሳችን እንድንከላከል ያደረጋል ማለት ነው። በተለይ ኢንተርናሊ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት በትልቅ ደረጃ ይከላከላል ማለት ነው። ኤክስተርናሊ ደግሞ አጠቃላይ ኢንፌክሽኖች እንዲያጠቁን በመከላከል ትልቅ ሚና አለው ማለት ነው። ሌላው ደግሞ የታይሮድ ፋንክሽን ላይ ትልቅ አስተዋጽኦ አለው ማለት ነው። በተለይ ሲሪኔም እንደሚታወቀው ኢንዶክሪን ግላንድ ላይ እንደነ ታይሮድ ግላንድ ላይ ትልቅ ሚና ይጫወታል ማለት ነው። በተለይ ደግሞ ስራቸውን ሜታቦሊክ አክቲቪቲያቸውን በደንብ እንዲሰሩ ትልቅ ፋንክሽን ይሰጣል ማለት ነው። ሌላው ሲሊኒየም እንደሚታወቀው ፈርቲሊቲ ላይም ትልቅ ኢፌክት አለው ማለት ነው። በተለይ ስፐርም ፕሮዳክሽን ላይ ወይም ደግሞ የቴስቶስትሮን ሆርሞንን በማነቃቃት በኖርማል ኮንዲሽን ስራው እንዲሰራ ያደርጋል ማለት ነው። በተለይ ደግሞ የስፐርም እጥረት እንዳይኖር ስፐርም ፕሮዳክሽን እንዲጨምር በማድረግ እንዲሁም ፈርቲሊቲ ላይ ትልቅ ፐርፖዝ አለው ማለት ነው። ሌላው ደግሞ የዶሮ ስጋ እንደሚታወቀው እንደ ቫይታሚን ቢ ስሪ ወይ ደግሞ ኒያሲን ቫይታሚን ቢ ቴዎልቭ ወይም ደግሞ ኮቫላሚንን ቫይታሚን ሲክስ ወይም ደግሞ ፓይሮዶክሲን ይዟል ማለት ነው። እነዚህ ደግሞ እንደሚታወቁት ኢነርጂ ፕሮዳክሽን ላይ ትልቅ ሚና ያላቸው ማለት ነው። በተለይ ደግሞ ሴሎቻችን እንዳይደክሙ ስራቸውን በአግባቡ እንዲሰሩ በማድረግ አጠቃላይ የሀይል ምንጫችን ሁኖ ያገለግላሉ ማለት ነው። ሌላው ደግሞ ዲኤንኤ ላይ ሴንቴሲስ እንዲሆን ሴንቴሳይስ እንዲሆን ዲኤንኤ ትልቅ ሚና ያላቸው ማለት ነው። በተለይ ደግሞ ከተለያዩ ፍሪ ነገሮች ሴሎቻችን ላይ ሊመጡ ከሚችሉት ጉዳት በመጠበቅ የዲኤንኤ የዘረመድ ለውጥ እንዳይካሄድ በማድረግ እነዚህ ቫይታሚን አይነቶች እጅግ በጣም ጥቅም አላቸው ማለት ነው። ሌላው ደግሞ እነዚህ ሶስት ቫይታሚኖች ብሬን ላይ ትልቅ ፋንክሽን አላቸው። በተለይ አጠቃላይ የብሬን ሴሎቻችን አክቲቭ እንዲሆን በማድረግ ሚሞሪያችን የተስተካከለ እንዲሆን በማድረግ እና የብሬን ሴሎች ከተለያየ ጉዳት የተለያየ ጉዳት እንዳይደርስባቸው በመከላከል ትልቅ ሚና አላቸው ማለት ነው። እንደሚታወቀው እንግዲህ በ85 ግራም ቺክን ወይም ደግሞ የዶሮ ስጋ አጠቃላይ ብዙ ንጥረ ነገሮችን ይዟል ማለት ነው። በተለይ ካሎሪ ሀያ ሁለት ፐርሰንት አካባቢ ይይዛል። ፕሮቲን ደግሞ ሀያ አራት ግራም አካባቢ ይይዛል። ስለዚህ ከፍተኛ የሆነ ፕሮቲን ስላለው ሴሎቻችን ቢውልድ ማድረግ እንችላለን ማለት ነው። ሌላው ደግሞ ፋትን ስናየው ዝቅተኛ የሆነ ፋት ነው ይዟል 3 ግራም አካባቢ በ85 ግራም ችክን 3 ግራም አካባቢ ፋትን ይዛል ማለት ነው። ስለዚህ ዝቅተኛ የሆነ የኮሌስትሮል ይዘት ስላለው ይህም ተማራጭ አረገዋል ማለት ነው። ሌላው ካርቦሃይድሬትን ወይም ደግሞ ሴቾን ስናይ ዜሮ ነው። ስለዚህ ምንም አይነት የሱገር ኮንቴንት ስለሌለውም ይሄም ለአጠቃላይ ለተለያዩ ለሴሎቻችን አስፈላጊ ነው ማለት ነው። ሌላው ኒያሲን እንደ ቅድም እንደጠቀስ ነው ቫይታሚን ቢ3 አምሳ አንድ ፐርሰንት አካባቢ በቀን የሚያስፈልገንን ወይም ደግሞ ዴሊ ቫልዩ ይዟል ማለት ነው። ሲሊኒየም ሰላሳ ስድስት ፐርሰንት አካባቢ በቀን የሚያስፈልገንን ይዟል ማለት ነው። ፎስፎረስ አስራ ሰባት ፐርሰንት አካባቢ በቀን የሚያስፈልገንን ቫይታሚን ቢ ሲክስ ወይም ደግሞ ፓይሮዶክሲን ስድስት ፐርሰንት በቀን የሚያስፈልገንን ይዟል። ቫይታሚን ቢ አስራ ሁለት ወይም ደግሞ ኮባላሚን ደግሞ አስር ፐርሰንት አካባቢ በቀን የሚያስፈልገን ይዟል ማለት ሌላው ሪቦፍላቪን ዘጠኝ ፐርሰንት አካባቢ በቀን የሚያስፈልገንን ይዟል ማለት ነው። ዚንክ ሰባት ፐርሰንት አካባቢ በቀን የሚያስፈልገንን ቲያሚን ስድስት ፐርሰንት አካባቢ በቀን የሚያስፈልገንን ፖታሴም አምስት ፐርሰንት አካባቢ በቀን የሚያስፈልገንን ኩፐር አራት ፐርሰንት አካባቢ በቀን የሚያስፈልገንን ይዟል ማለት ነው። ስለዚህ በንጥረ ነገሮች የታጨቀ ስለሆነ የዶሮ ስጋን አዞት ነው ብንጠቀም እጅግ በጣም ለስ የሆነ ሪስክም ስላለው ከፍተኛ የሆነ ጥቅም የምናገኝበት የስጋ አይነት ነው ማለት ነው። ስለዚህ ሪሌቲቭሊ ከሌሎች አንጻር ሲወዳደር ከከፍ ስጋ ከፍየል ስጋ ሲነጻጸር ከፍየል ስጋ ጋር ሲነጻጸር ከበግ ስጋ ጋር ሲነጻጸር እንግዲህ ከፍተኛ የሆነ ፕሮቲን ዝቅተኛ የሆነ የኮሌስትሮል ስላለው መርጠን የምንመገበው የምግብ አይነት መሆኑ በጣም ተመራጭ አርገዋል ማለት ነው። ይህን ካየን አሁን ደግሞ አንድ ባንድ የዶሮ ስጋ እጅግ አስደናቂ የሆኑ የጤና ጥቅሞች ምን ሆን ናቸው የሚለውን ስናይ አንደኛ ለልብ ጤና ነው። ቅድም እንደጠቀስ ነው የዶሮ ስጋ እንግዲህ በቫይታሚን ቢሲክስ በደንብ የታጨቀ ነው። ስለዚህ ቫይታሚን ቢሲክስ ደግሞ እንግዲህ ብዙ ጊዜ ሪከረንት ሀርት አታክ እንዳይከሰት ይከላከልናል ማለት ነው። በተለይ ደግሞ የኮሮናሪ አርተሪ ወይም ደግሞ እነዚህ ደም ቅዳዎች ብዙ ጊዜ የልብ ወደ ልብ የሚወስዱት የቱቦች የደም ቱቦዎች ወይም ደግሞ አጠቃላይ የልብ ማሰል ጡንቻ በተለያየ ነገር እንዳይጎዳ ትልቅ ሚና ይጫወታል ማለት ነው። ስለዚህ ይህ ደግሞ እንደሚታወቀው ብዙ ጊዜ ኮሮናሪ ሲንድረም ወይም ደግሞ አጠቃላይ የኮሮናሪ ሄርት ዲዚዝ እንዳይኖር ወይም ደግሞ ሪከረንት ሄርት አታክ እንዳይኖር ትልቅ ሚና ያለው ማለት። ስለዚህ የዶሮን ስጋ አዞት ነው ብንጠቀም ይህን ጥቅም እናገኛለን ማለት። ሌላው ደግሞ ቫይታሚን ቢ ሲክስ እንደሚታወቀው ሄሞሲስቲ የሚባለውን ንጥረ ነገር በመቀነስ ትልቅ ሚና ያለው ማለት ነው። እንደሚታወቀው ሄሞሲስቲን ደም ስራችን ደም ላይ መጨመር፣ አጠቃላይ ሴሎች ላይ መጨመር ለተለያዩ ጉዳቶች ላይ ደርስ ይችላል። በተለይ ደግሞ የልብ ህርት አታክ እንዲኖር አጠቃላይ ከልብ ኬዝ ጋር የተለያየ ችግር እንዲኖር ያደርጋል ማለት ነው። ስለዚህ የዚህን ሆርሞን በመቀነስ ትልቅ ሚና ያለው ማለት ነው። ሄሞሲስቲን ሲጨምር እንግዲህ ብዙ ጊዜ የስብራት ሊኖር ይችላል የልብም ሊኖር ይችላል የተለያየ ነገር ሊኖር ስለሚችል ይህን በመቀነስም ቫይታሚን ቢሲክስ ትልቅ ሚና ያለው ማለት ነው። ስለዚህ የልባችን ጤንነት ማድረግ ከሚጠብቅባቸው የስጋ አይነቶች በትልቅ ደረጃ ይጠቀሳል ማለት ነው። የዶሮ ስጋ ሁለተኛ ኢሚኒቲያችን በውስጡ ያደርጋል። በተለይ አሁን እንዳልነው ይህ የዶሮ ስጋ በውስጡ እነ ዚንክን፣ ሲሊኒየምንና ሌሎች ቫይታሚ የቫይታሚን አይነቶችን በደንብ አጭቆ ስለያዘ አጠቃላይ ሴሎቻችን ሊደርስ ከሚችለው የሴሎች ውድመት ይከላከላል ማለት ነው። በተለይ ደግሞ ፍሪራዲካሎችን በማስወገድ ትልቅ ደረጃ አለው ማለት ነው። ለምሳሌ ፍሪ ራዲካሎች ሴሎቻችን ላይ ሲጠራቀሙ አታይ ሲያደርጉ በተለይ ደግሞ እነዚህ ያልተረጋጉ ኤሌክትሮኖች ሴሎቻችን ላይ በሚጠራቀሙበት ጊዜ ለኢንፍላሜሽንና ለኦክሳይድ ውጥረት ይዳርጉናል ማለት ነው። ይሄ ደግሞ በጊዜ ሂደት ስር የሰደዱ በሽታዎች እንድንጋለጥ ያደርጋል ማለት ነው። ስለዚህ ይህን ሂደት ብሬክ በማድረግ ሚቲጌት በማድረግ ትልቅ ሚና ያላቸው ማለት ነው። አሁን የጠቀስናቸው አንቲኦክሲዳንቶች ማለት ነው። በተለይ ደግሞ እንደሚታወቀው ኢንፍላሜሽን እንግዲህ በተለይ መገጣጠሚያ ላይ እንደገና ደግሞ እንተስታይል ላይ ብዙ ጊዜ ይከሰታል እና ይህንን ነገር በመቀነስ ትልቅ ሚና አለው ማለት ነው። ስለዚህ ብዙ ጊዜ ብግነት እንዳይኖር ትልቅ ሚና አላቸው ማለት ስለዚህ ሚኒታችን በውስጥ እንዲሆን ከሚያደረጉ ነገሮች ውስጥ አንዱ የዶሮ ስጋ ነው ማለት ነው። ሶስተኛ ቴስቴስትሮን እንዲመነጭ ወይም በውስጥ ያደረጋል ማለት ቴስቴስትሮንን ብዙ ጊዜ የዚንክ መጠን ከፍተኛ ስለሆነ ስጋ ዚንክን ያላቸው ምግቦች መመገብ ደግሞ አጠቃላይ ለሪፕሮዳክቲቭ ሲስተም ጤንነት በጣም ተመራጭ ነው ማለት ነው። ቅድም እንደጠቀስ ነው ብዙ ጊዜ የቴስቶስትሮን ሌቭል ወይም ደግሞ አጠቃላይ የስፐርም ፕሮዳክሽን ጋር ያለውን ሂደት በማጠንከር ጤነኛ የሆነ የስፐርም ይዘት እንዲሁም ደግሞ ጤነኛ የሆነ ሴክል አክቲቪቲ እንዲኖራቸው እንዲኖራቸው ያደርጋል ማለት ነው። አራተኛ ሄልዚ ወይም ደግሞ ጤነኛ የሆነ ቦን እንዲኖረን ያደርጋል። በተለይ የዶሮ ስጋ ከፍተኛ የሆነ ፎስፎረስ ይዟል፣ ከፍተኛ የሆነ ካልሽየም ይዟል። ስለዚህ እነዚህ ደግሞ የካልሽየም ና የፎስፖረስ ይዘት ደግሞ እንደ ዋነኝነት የአጥንት ግንባታ ሆኖ ይቆጠራሉ ማለት በተለይ ፎስፎረስ እና ካልሽየም እጥረት አለ ማለት አጥንታችን እንደ ላስቲክ የተጣጠፈ ማለት ነው። ስለዚህ የእነዚህ መኖር ነው አጥንታችን ቀጥሎ ጠንካራና እና ስትሮንግ እንዲሆን ከሚያደርጉ ነገሮች አንዱ የፎስፎረስ እና የካልሲየም ይዘት መኖር ነው ማለት ነው። ስለዚህ አጥንታችን ለብዙ ጊዜ ውፍረቱን ጠብቆ እንዲቆይ እና በተለይ ደግሞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ ኦስቶፖሮሲስ፣ ኦስቶማሌጃ እና አንዳንድ ችግሮች በተለይ ደግሞ ህጻናት ላይም እንደ የአጥንት መሳሳት የሚባለውን ሂደት በማስተካከል ትልቅ ሚና አለው ማለት ነው። ብዙ ጊዜ እናቶች አባ ተቆረጡ በኋላ ወይም ደግሞ ታረጡ በኋላ እንዲሁም ደግሞ ወንዶች ከ ዓመት ታለፋቸው በኋላ ብዙ ጊዜ የአጥንት መሳሳት መጎጥና መቦርቦር ይኖራል እና ይህን ሂደት በማስተካከል ትልቅ ሚና ይኖረዋል ማለት ነው። የዶሮ ስጋ ሌላው በውስጡ ሲሊኒየምን ይዟል። ሲሊኒየም ደግሞ እንደጠቀስ ነው ብዙ ጊዜ መገጣጣሚያ ላይ አርትራይተስ እንዳይኖር ወይም ደግሞ ይሄ የመገጣጣሚ አካላት ችግር እንዳይኖር ትልቅ ሚና አለ ማለት ነው በተለይ ደግሞ እንደ ኦስቶፖሮሲስ ማይሚን ኦስቶርትራይተስ ሮማቶዲ አርትራይተስ እና አጠቃላይ እንደ ጎቲ ምናምን አይነት ነገሮች እንደሬ አይነት ነገሮች እንዳይከሰቱ በትልቅ ደረጃ ያሻሽልናል ማለት ነው። ስለዚህ የሴሊኒየም ይዘትም ቅድም እንዳለው አንቲኦክሲዳንት ፐርፐዝም ስላለው አጠቃላይ የአጥንታችን ጥንካሬ ምንም ሳይጓደል ለጉሳት እንዲቆይ ያደርጋል ማለት ነው። አምስተኛ ስትረስ እንዳይኖር ወይም ደግሞ ስትረስንም ያስወግድልናል። የዶሮ ስጋ በተለይ ጠቃሚ የሆኑ እንደ ትራይፕቶፋን የሚባል ትራይፕቶፋን የሚባል ና ቫይታሚን ቢ ፋይቭ ወይም ደግሞ እነዚህ ፔንታቶኒክ አሲድ የሚባሉ የቫይታሚን አይነት የቫይታሚን ቢ አይነቶችን ይዟል። እንዲሁም ደግሞ ትራይፕቶፋን የሚባል አሚኖ አሲድ ይዟል። ይህ ደግሞ እነዚህ ደግሞ ብዙ ጊዜ ካልም ያደርጉናል። በተለይ ደግሞ የሆነ ውጥረት በሚኖርበት ጊዜ፣ ስትረስ በሚኖርበት ሰዓት ሰውነታችን ዘና እንዲል በማድረግ አጠቃላይ ከስትረሳችን እንድናገግም ያደረጋል። ስለዚህ ብዙ ሰዎች ስትረስ የሚያስጨንቃቸው ወይም ደግሞ ብዙ ጊዜ ሪከረንት በስትረስ የሚጠቁ ሰዎች የዶሮ ስጋ ቢበሉ ስትረሳቸውን ማስወገድ ይችላሉ ማለት ነው። እንዲሁም ብዙ ጊዜ የዶ ስጋ መብላት እነዚህ ጠቃሚ የሆኑ የሃፒ ሆርሞኖች ስለሚመነጩ እንደ ቴስቴስትሮን አሚን ሴሮቶኒን አይነት ሆርሞኖች ስለሚመነጩ የተነቃቃ እና አሪፍ ሙድ እንዲኖር ያደርጋል ማለት ነው። ስድስተኛ፣ ለማስል ግንባታ ነው። ቅድም እንዳለው ማስል ቢውልዲንግ ከፍተኛ የሆነ ፕሮቲን ስላለው የዶሮ ስጋ ማስላችን ቢውልድ እንዲሆን፣ በተለይ ደግሞ ከፍተኛ የሆነ የፕሮቲን ይዘት አለው፣ ዝቅተኛ የሆነ የፋት ይዘት ስላለው ማስላችን ቢውልድ ከሚያደረጉ ነገሮች ውስጥ አንዱ የዶሮ ስጋ ነው ማለት ነው። ስለዚህ ለምሳሌ በመቶ ግራም ውስጥ ሮስትድ በሆነ በተጠበሰ የዶሮ ስጋ ሰላሳ አንድ ግራም አካባቢ ፕሮቲን እናገኛለን። ስለዚህ ከፍተኛ የሆነ ፕሮቲን እናገኛለን ማለት ነው። ይህ ደግሞ ማሰላችን በልክ እንዲሆን ወይም ደግሞ ማሰላችን ቢውልድ እንዲሆን ከሚያደርጉ ነገሮች አንዱ ነው ማለት ነው። በተለይ ብዙ ጊዜ ሴላችን ሪጀነሬት በሚያደርግበት ሰዓት የአሚኖ አሲዶች ይዞት በከፍተኛ ደረጃ መኖር አጠቃላይ ማስላችን ቢውልድ እና በልክ እንዲሆን ከሚያደርጉ ነገሮች አንዱ ስለሆነ አዞትነን የዶሮ ስጋ ብንጠቀም ይህን ጥቅም እናገኛለን ማለት ነው። ሰባተኛ በፎስፎረስ የበለጸገ ነው። በተለይ ፎስፎረስ ደግሞ እንደሚታወቀው ጥርስ ላይ፣ አጥንት ላይ እና ጥርስ ላይ፣ አጥንት ላይ፣ ኩላሊት ላይ፣ ጉበት ላይ እና ነርቭ ላይ ትልቅ ሚና አለው ማለት ነው በተለይ ፎስፎሮስ እንደሚታወቀው የአጥንታችንና የጥርሳችን ጥንካሬ ይጠብቃል። ምክንያቱም አንዱ አካል ስለሆነ ወይም ደግሞ እንደ ሳፕሴትም ስለሆነ ፎስፎረስን የፎስፎረስ መጠንን በደንብ ማግኘት አጠቃላይ የአጥንታችን የጥርሳችን ጥንካሬ ጠበቀ እንዲሆን ያደርጋል። ሌላው ደግሞ ሊቨር ላይና ኪድኒ ላይም የኪድኒና የሊቨር ሴሮች እንዲነሳሱና ሜታቦሊዝም በከፍተኛ ደረጃ እንዲኖር ያደርጋል ማለት ነው። ሌላው ሴንትራል ነርቨስ ሲስተም እንዲነቃቃ ያደርጋል ብዙ ጊዜ ሞቲቬት እንዲሆንና ስራቸውን በአግባቡ እንዲሰሩ ያደርጋል ማለት በተለይ ደግሞ የማዕከላዊ የነር ስርዓት በደንብ ተቀናጅተው ስራቸውን በአግባቡ እንዲሰሩም ፎስፎረስ ትልቅ ሚና አለው ማለት ነው። ስምንተኛ በቫይታሚን ቢ3 የበለጸገ ነው የዶሮ ስጋ ማለት ነው። በተለይ ቫይታሚን ቢ3 ወይ ደግሞ ኒያሲን ለምንጠራው ብዙ ጊዜ ሜታቦሊዝም በደንብ እንዲካሄድ ያደርጋል። ሜታቦሊዝም ደግሞ እንደሚታወቀው ላርጅ ሞለኪሎችን ወይም ደግሞ ማክሮኒትሬንቶችን እነሱን ወደ ስሞላር ዩኒት ብሬክ እንዲሆኑ በማድረግ እና ፋት የበዛባቸው ምግቦች ደግሞ ብዙ ጊዜ ኢመልሲፋይ እያደረጉ ስራቸውን በአግባ እንዲሰሩ ያደርጋል ማለት ነው። እንዲሁም ደግሞ አሁን እንዳልነው ለነርቭ ስርዓትም ትልቅ ሚና አለው ማለት ነው። በተለይ የማዕከላዊ ነርቭ ስርዓት በደንብ ስራውን ፕሮፐርሊ እንዲሰራ በደንብ ሚና ለው ማለት ነው። ደግሞ እንደ ሀይል ምንጭነትም ሆኖ ያገለግላል ኒያሲን ማለት ነው ወይም ደግሞ ቫይታሚን ቢ ስሪ በተለይ ደግሞ ድካም እንዳይከሰት ሰውነታችን ላይ ሴሎች ብዙ ጊዜ ታይርደስ እንዳይሰማን፣ ፋቲግ እንዳያናረግ እና የተለያዩ ችግሮች እንዳይኖሩ ትልቅ ሚናለው ማለት ስለዚህ የቫይታሚን ቢ ስድስት ይዘትም ስላለው አዘውትረን ብንጠቀመው እጅግ በጣም ለሴሎቻችን ይጠቅማል ማለት ነው። አስረኛ ደም ግፊት እንዳይከሰትና ከተከሰተ በኋላም ኮንትሮል እንዲሆን ያደርግልናል ማለት ነው። በተለይ ከፍተኛ የሆነ የኮላጅን ይዘት አለው የዶሮ ስጋ። ኮላጅን ያላቸውን ምግቦች ደግሞ አዘውትረን መጠቀም እንደሚታወቀው በተለይ ደግሞ ኮላጅን ያላቸውን ምግቦች ስንጠቀም የደም ስሮቻችን ግድግዳ በደንብ ሪላክስና ኮንትራክት እያደረገ በደንብ የደም ፍሎውን እንዲቀበል ያደርጋል ማለት በዛ ሂደት የደም ግፊትን መከላከል እንችላለን። ማለት በተለይ የደም ስሮች እንዳይጠቡ ሪላክስ እንዲሆንና ዘና እንዲሉ ስለሚያደረግ ትልቅ ሚና አለው ማለት ነው። ሌላው ደግሞ ፖታሲየምን ይዟል። ፖታሲየም ደግሞ እንደሚታወቀው ብዙ ጊዜ የሶዲየም ከፍተኛ ይዘት ካለ እሱን ባላንስ በማድረግ የውሃ መጠንን በማመጣጠን ትልቅ ሚና ስላለው አጠቃላይ ለግፊት እንዳንጠቃና ለልብ እንዳንጠቃም ትልቅ ሚና ይጫዋታል ማለት ነው። አስራ አንደኛ ኮሌስትሮልን ይቀንስልናል። በተለይ ቅድም እንደጠቀስ ነው እነዚህ ሪድሚቶች የቢፍ ፖርክ እና ላምብ ብለምንጠራቸው የስጋ አይነቶች ከፍተኛ ነው የኮሌስትሮል ስላላቸው አብዝተ እንድንመገባቸው አድቫይስ አይደረግም። ነገር ግን ችክን ወይም ደግሞ የዶሮ ስጋ አጠቃላይ ፊሽ ቬጂቴብል ብለምንጠራቸው እነዚህ ነው አዝቶ በጠቅም ደግሞ አጠቃላይ ደሴሎቻችን ትልቅ ግንባታ ይሰጣሉ ማለት ነው ስለዚህ የዶሮ ስጋ እንደሚታወቀው ዝቅተኛ የሆነ የኮሌስትሮል ይዘትም አለው። እንዲሁም ከተመገብንም በኋላም ጠቃሚ ያልሆኑ ኮሌስትሮች በተለይ ደግሞ ትራይግሌስሬድ እና የኤልዲኤል ወይም ደግሞ ለውዶንስት ሊፖፕሮቲን እንዲቀንስ ያደረግና ማለት ያ እንግዲህ ያነ በጊዜ ሂደት ደም ስሮቻችን ላይ ሊከማችን የሚችለውን የፕላክ መጠን በመቀነስ በማስተካከል ትልቅ ሚና አለው ማለት ነው። በዛ ሂደት የደም ስሮቻችን ያጸዳል። አጠቃላይ ደም ስሮቻችን ዘና እንዲሉ ያደርጋል። በዛ ሂደት የኮሌስትሮል መጠን ሰውነታችን ውስጥ እንዳይጨናነቅ እና ሰውነታችን ወይም ደግሞ ወይታችን ባላንስ እንድናደረግ ያደርጋል ማለት ነው። በተለይ ደግሞ ቅድም እንደጠቀስሉ ዝቅተኛ የሆነ ፋት አለው ከፍተኛ የሆነ ደግሞ ፕሮቲን ስላለው ማስል ቢውል ነው የሚያደርግ እንጂ ክብደት እንድንጨምር የሚያደርግ ነገር የለውም እና ቦዲ ማክስ ኢንዴክሳችንም የተስተካከለ እንዲሆን ያደርግና ማለት ነው። አስራ ሁለተኛ እንደ ናቹራል አንቲዲፕረዛንት ሆኖም ያገለግላል ማለት ነው። በተለይ ደግሞ እንደ በዘመናዊ ህክምና እንደሚሰጡ የአንቲዲፕረዛንት መድኃኒቶች፣ ይህም የዶሮ ስጋም አክት ያደርጋል ማለት ነው ስለዚህ አዘውትረን ብንጠቀመው በተለይ ደግሞ ከፍተኛ የሆነ የሴሮቶኒን ምርትን ስለሚያሻሽልልን ኢኒሽ ስለሚያደርግልን አጠቃላይ ሙዳችን የተስተካከለ እንዲሆን ስትረስ እንድንቀንስ እና ኮምፎርት የሆነ ስሊፕ እንድንተኛ ከሚያደረጉ ነገሮች አንዱ የዶሮ ስጋ ነው ማለት። ስለዚህ እንደ ናቹራሊ አንቲ ዲፕሬዛንት ኤፌክትም ስላለው ብንጠቀመው አሁን የጠቀስናቸውን ሆርሞኖች፣ በተለይ ደግሞ እነ ሴሮቶኒን ሆርሞኖች አጠቃላይ እንዲነቃቁ ያደርጋሉ። ደግሞ ሜላቶኒን በደንብ እንዲመረስ ስለሚያደርግ የእንቅድ ስርዓታችን ይስተካከል እንዲሆን የሚያደርጋል ማለት ነው። አስራ ሶስተኛ በማዕድናት የበለጸገ ደግሞ ከፍተኛ የሆነ የሚነራል አይነቶችን ይዟል ማለት ነው። በተለይ አይረንንም ይዟል ማለት ነው። አይረን እንግዲህ ብዙ ጊዜ የሆሞግሎቢን ምርት እንዲጨምር ወይም ደግሞ ሆሞግሎቢን ፕሮዳክሽን እንዲጨምር ያደርጋል። ለማስል አክቲቪቲም ትልቅ ሚና አለው። ለደም ዝውውርም ትልቅ ሚና አለው። አኒሚያ እንዳይከሰትም ትልቅ ሚና አለው። ስለዚህ ብዙ ጊዜ የራባ ተወራባ ጋር ሊከሰት የሚችለው የአኒሚያ አይነት አጠቃላይ ከእናቶች እርጉዝ ያሉ ቢጠቀሙት አጠቃላይ የደማነስ እንዳይከሰትም ትልቅ ሚና ይጫወታል ማለት ነው። ሌላው ደግሞ ፖታሲየም እና ሶዲየም ይዟል ማለት ይህ ደግሞ ፖታሲየም እና ሶዲየም የሚል አጠቃላይ ለደም ስሮቻችን ለልባችንና ለተለያዩ የሰውነት ጤና እጅግ በጣም አስፈላጊ ናቸው ማለት። በተለይ ደግሞ ፉሉድ ባላንስን በመስራት እነዚህ ሁለት ኤሌክትሮላይቶች ትልቅ ሚና አላቸው ማለት ነው። ሌላው ፎስፎረስን ይዟል ማለት ፎስፎሮስ ደግሞ እንዳልነው አሁን ፋቲግ እንዳይኖር ደግሞ ታየርነስ ሰውነታችን እንዳይከስ እንዳይኖር በማድረግ ቦንን ሄድዝ ይጠብቃል። የጥርሳችን አጠቃላይ የነርቭ ስርዓታችን እና ከሜታቦሊዝም ጋር ያለውን ሂደት በማስተካከል ሌላው ደግሞ የብሬን ፋንክሽናችንም ትልቅ ሚና ያለው ማለት ሀዲሮች ጋር ተቀናኝቶ ስለዚህ እነዚህን ጠቃሚ ማዕድናትን ስለያዘ የዶሮ ስጋ አዞት ነው የምንጠቀመው። እጅግ በጣም ትልቅ በረከት እናገኝበታለን ማለት ነው። ሌላው ደግሞ ደንታል ላይ አጠቃላይ ጥርስ ላይም ትልቅ ኢፌክት አለው ማለት ነው። ፎስፎረስ ለሜታቦሊዝምን አጠቃላይ ትልቅ ሚና ስላለው ሴሎቻችን ከተለያዩ ነገሮች በመከላከል ጤንነታቸው የተጠበቁ እንዲሆን ያረጋማል ነው። አስራ አራተኛውና የመጨረሻው ለአይን ጤና ነው። እንደሚታወቀው የዶሮ ስጋ በሪትኖል ቤታ ካሮቲን እና አልፋ ካሮቲን ይዟል ማለት ነው። ከድራይ ከቫይታሚን የመጡ ማለት ነው። እነዚህ ደግሞ እንደሚታወቀው ቅድም ከጠቀስናቸው ከቫይታሚኖች ጋር በኮምባይንድ በመሆን አጠቃላይ ለአይናችን እይታ ትልቅ ሚና ያላቸው ማለት ነው። በተለይ ደግሞ ከእድሜ ጋር ተይዞ ሊከሰቱ የሚችሉ ዩኒቨርስቲ አይነቶችን እንደ ማኪላር ዲጀኔሬሽን፣ እንደ ካታራክት፣ ግላኮማ እና የተለያዩ ችግሮችን በማስተካከል ቆንጆ የሆነ ቪዥን እንዲኖረው ያደርጋል ማለት ነው። እንዲሁም ደግሞ የአይናችን ሴሎች አጠቃላይ የአይናችን ጡንቻዎች፣ ሴሎች ብለድ ቤዝሎች ጤንነታቸው የተጠበቀ እንዲሆን በማድረግ ትልቅ ሚና ያለው ማለት ነው። በተለይ አይናችን ላይ ሊከሰት የሚችለውን የመርዛማ ንጥረ ነገሮች መጠራቀም ወይም ደግሞ ፍሪ ራዲካሎች ጋር መጠራቀም ያለውን ሂደት በማስተካከል ትልቅ ሚና ያላቸው ማለት ነው። እነዚህ ስለዚህ የዶሮን ስጋ አዘውትረን በመጠቀም ብዙ ጥቅሞችን ከምናገኝባቸው ስጋ አይነቶች አንዱ ስለሆነ በተለይ ደግሞ ከፍተኛ የሆነ የፕሮቲን ይዘት አለው ዝቅተኛ የሆነ ፋት ስላለው እንዲሁም ደግሞ ጠቃሚ የሆኑ ማዕድናትና ቫይታሚኖች ስላሉ ስለያዘ አዞት ብንጠቀመው እጅግ በጣም ብዙ በረከቶች እናገኝበታለን ማለት ነው። ለዛሬው ያለን ትምህርት እንግዲህ እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታችሁ ስል ጠይቃለሁ። ቻውቻው